ሰላም ሰላም፣ ውድና የተከበራችሁ የብርሀኔ ቱብ ተከታታዮች እንዴት ናችሁ? ዳና ናችሁ? እግዚአብሔር የእግዚአብሔር ይመስገን። ነገ ሰላም ና፣ የሰላማቸው በዛ የተትረፈረፈ ቤተሰብ እንዴት ናችሁ? ዳና ናችሁ? ተጠፋፍተናል። ሁላችሁም ላይክ ና ታብታብ እያደረጋችሁ፣ ዛሬ አለ ሰዓቴ ነው የመጣሁት የአርፍ ብጄ ነው የመጣሁት። ትናንትናም ስላልገባውኝ ማለት ነው ቤተሰቦች፣ ሁላችሁም ላይክ አድርጉ ላይክ አድርጉ ስትገቡ ላይክ አድርጉ ውዶች ላይክ እያደረጋችሁ፣ እሺ ቤተሰብ ላይክ እና ኮሜንት ከታች አደረጋችሁ፣ ላይክ እያደረጋችሁ ያ ሐሙስ ነው። ታብታብ እያደረጋችሁ ሽከታላችሁ ትናንትና አልገባውም ነበር እንዳጋጣሚ ትንሽ ስራ ቢዚ አድርጎኝ ነበር። እንዴት ናችሁ? ደህና ናችሁ? ዛሬ ናርዲ ድራማ እናወራለን። እሺ ስለ ናርዲ ድራማ፣ ስለዚህ እና ሌሎች ሀሳቦችንም እናነሳለን። ናርዲ ላይ ብቻ አንቆይም። ስለዚህ ሁላችሁም ታብታብ እያደረጋችሁ ላይክ እያደረጋችሁ ሸሪት

ሰው መጥቶብኝ ነው ቤተሰብ። እሺ ሰው ስመጣብኝ ነው የዘጋሁት። ታብታብ አድርጉት። እሺ ቤተሰብ ታብታብ እያደረጋችሁ ውዶች፣ ናርዶስ ድራማ እንግዲህ አይታችሁ ከሆነ ክፍል አስራ ታፍናለች፣ እንግዲህ ታፍናለች፣ እንግዲህ በሚያሳዝን ሁኔታ እንግዲህ ክፍላ 13 ላይ ከኋላው የሚከተላት ያው ተቀጣሪ ነበር። አክስቷ የቀጠረች ተቀጣሪ ነበረ። ያ ተቀጣሪ እንግዲህ ልወጋት ስለት ይዞ የተከተላት ሊይዛት ሲል ባንዳ ደርሶላት፣ ያው ባንዳ ሲጠራ ሰምቶ የመጣበትን ዓላማ ሳስፈጽም ተመልሶ ሄደ ማለት ነው። እንግዲህ ያነ ሆኖ ሳለ አክስቷ በዛ መሀል እሱ እሷን እየተከታተለ እያለ አክስትዮ ደግሞ ተይዛለች ማለት ነው። ያው እንግዲህ አክስትዮ ቃለ እንትኗን ስትሰጥ ቃለ መሀላውን ስትሰጥ እንድን እያለች ነው፣ በጭራሽ እንዳላደረገች በዚያ እንትን ላይ ምንም አይነት ያው፣ ወንጀለኛ እርግጥ አያምንም፣ እንትን እያለች ነው እንግዲህ፣ እያንገራገራች ነው ያለችው። እስር ቤት ነው ያለችው ናርዲ። እንግዲህ በህይወት ነው፣ እንድትሞት አልፈልግም፣ በህይወት እንድትመጣልኝ ነው የምትፈልገው ብላ ነበር አክስቷ ያዘዘቻት የነበረው ማንን? የቀጠረችውን ያንን ቅጥረኛዋን ማለት ነው። እና እሱ እንግዲህ እሷን አግቶ እሷ ወዳለችበት ቦታ ይዞላት ሄደው ነበር። እንደ አጋጣሚ እሷ ደግሞ እንግዲህ በመሃል እስር ቤት ገብታለች። እንግዲህ በመሃል ማርቲ እየተሰቃየች ነው ባንዳና፣ እንዲሁም ደግሞ ነርዲ ታፍናን ያለችው እሺ ቤተሰብ፣ ይቅርታ እንግዲህ ያው ተጠርቼ ነው፣ ቅርታ ስራ ተይዤ ነው እና ናርዲ እንግዲህ ያው እንዳልኳችሁ አክስቷ አሳግታታለች። አክስቷ ደግሞ ታስራን ያለችው ታስራን ያለችው ማለት ነው። እንዳጋጣሚ ደግሞ ያጋቹ አላወቀም እሷ መታሰራን። እሷ መታሰራን ስለ አላወቀ አላወቀም ነበርና አጋት እሷን እየጠበቀን ያለው እና ባንዳና ማርቲ ደግሞ በቤት ተጨንቆ ነው ያሉት። እንግዲህ ከቤት የታፍና ታፍና የተወሰደችው እንዳየነው ከሆነ ማለት ነው። እንዴት ነው ሰው ከቤት እስኪወሰድ ድረስ ምንድን ነው ያስተኛችሁ? እንዴት ተኛችሁ? በቃ ብዙ ነገሮች አሉ ማለት ነው እና እና ብቻ ማርቲ ድራማ ማስደነቁን ቀጥሎበታል ማለት ነው እና እንግዲህ ያለቀበት እንግዲህ አጋችሁ ይደፍራት ይሁን አይደፍራት ይሁን ማን ይደርስለት ይሁን እንግዲህ ሁላችንም ለመድፈር እየተዘጋጀ ያለ ነው ድራማው ያለቀው ማለት ነው። ስለዚህ እንግዲህ ይደፍራት ይሁን የሁላችንም ጥያቄ ነው ወይስ ማን ደርሰው ያድነው ያድናት ይሁን የሚለው እንግዲህ ብዙዎቻችን ያው ያለ በጉጉት እየጠበቅን ያለ ነው ማለት ነው። ስለዚህ ሁላችንም ማርት ድራማ እንግዲህ ይዘቱ ይህንን ነው መስለው፣ ሁላችንም ቤተሰብ ላይ ካድርጉ። ዛሬ ሰው የት አለ? ሰው የለም። ታብታብ እያደረጋችሁ እሺ፣ ታብታብ እያደረጋችሁ ቤተሰብ፣ ታብታብ እያደረጋችሁ ታብታብ እያደረጋችሁ ውዶች፣ ታብታብ አድርጉልኝ፣ ታብታብ እያደረጋችሁ፣ ታብታብ አድርጉ። ያለ ሰዓት ነው የገባሁት ዛሬ፣ በጣም አርፍጄ ነው የገባሁት። ሺህ ላይክ አድርጉ። ላይክ እያደረጋችሁ እሺ፣ ላይክ አድርጉ። ታብታብና ላይክ ታብታብና ላይክ ቤተሰብ እሺ። እና ማርቴ ድራማ በዚህ እየቀጠለ ነው ያለው። አክስቷስ የምትፈልገውን ነገር ታገኝ ይሁን? ማርቲስ ማንደርሰው ከታገተችበት ያድናት ይሁን? የሁላችንም ጥያቄ ነው። ትደፈር ይሁን? የሁላችን የእኔም ጥያቄ ነው። እንግዲህ ሁላችንም አብዛኛዎቻችን ጥያቄ ነው ማለት ነው። ባንዳ ይደርስላት ይሁን? እንግዲህ ባንዳ ፍቅሯን ከተቀበላት በኋላ ያው በፍቅር ክንፍ ብሏል። ሁለቱም በነገራችን ሁለቱም በፍቅር ከንፈዋል። ላይክ እያደረጋችሁ እሺ ቤተሰብ ላይክ አድርጉ፣ ላይክ አድርጉ። ዩቱብ ያላችሁ ደግሞ እየተደማመራችሁ እሺ። ውዶች ተደማመሩ። ሰው የለም ዛሬ አንድ ሰዓት ነው የገባሁት። ሰዓቴ ስላልሆነ ብዙ ሰው እየመጣ አይደለም። ሰው ሁሉም ይጠብቀኝ በኢትዮጵያ ሰዓት አራት ሰዓት ተኩል እስከ ስድስት ሰዓት ነው የሚጠብቀኝ ማለት ነው። እና ሁሉም ጋር እንዲደርስ ሼር አድርጉ። በመሀል በመሀል አንዳንድ መረጃዎችን እሰጣችኋለሁ። የምትጠይቁኝ ጥያቄም ካላችሁ ጠይቁኝ ከስር። እና እንደዛ ነው ውዶቼ ላይክ አድርጉ። ስታልፉ አላፍ ስትሉ ላይክ እያደረጋችሁ ላይክ እያደረጋችሁ ልጆች ላይክ እያደረጋችሁ ላይክ እያደረጋችሁ ውስጥ ነው። ቃል ዛሬ ሐሙስ ነው። ብዙ ሰው ቢዚ ነው ማለት ነው። ደግሞ ይሄ ሰዓቴም ስላል ነው ሰዓት ነው። እኔ ብዙ ጊዜ የሚገባው ከአራት ሰዓት ተኩል እስከ አምስት ሰዓት ስድስት ምናምን ይጨርሳል። ላይፍ እያደረጋችሁ እና ናርዲ ድራማ ላይ ሀሳብ አስተያየታችሁን ከስር ጻፉ። እንዴት ነው እናንተ፣ ወ ሂጅበት ያላችሁ፣ እሄድበታለሁ። ሰሞኑን ሄድበታለሁ ስራ ስለነበረኝ ነው ቢዚስ ነው ስለነበርኩ ነው ግን፣ እሄድበታለሁ። እሺ፣ ሁላችሁን በኮመንት ስር የጠየቃችሁኝን እሄድባችኋለሁ። ያለኝ እንዲህ በደንብ ነው እንክታርግ የሚሄድባቸው እሄድባቸዋለሁ።